ፈጣር እኔ እኮ የበቃችሁኝ እኮ አክሊሉ ነው ያላችሁ ሰዓት እኮ ነው። እናቴ ትሙት እኔ እናንተ እኮ መታደሮች ጉድ መሆናችሁ ያውቁት አክሊሉ ነው ወይ አክሊሉ ነው ያላችሁ ሰዓት እኮ ነው ወይ እኔ እኮ እናቴ ቡዳዎች እኮ ናችሁ። ፈጣን እንደ አበሻ አበሻ፣ በነገራችን ላይ የማያልፍልን ቅንቅናሞች ነው ታውቃላችሁ። የሰው የሆነ ነገር ሞጣም ያላችኋላችሁ ፊራ ያላችኋላችሁ ምናምን አይደለም ዘይድ ነኝ፣ አይደለም ጆከርም ያላችሁ እኮ አላችሁ። እናንተ በቃ የሆኑ ጥረት ያለባቸው ጆከር አክሊሉ፣ ፊራ፣ መንሱር በቃ ሁሉንም ጠራችሁ። ከዛ አንዱማ ምን አለኝ፣ የሆነ ስም ሰው ጠራና እስቲ ልጄ ትሙት አይደለም ብለሽማ ያለኝ አልምልም። ልንገራችሁ ጀንኑ ገስት አይገባም ቤቱንም አይከፍትም። ገዝት ምናምን አይገባም። ገስት የገባው ወይ ወይ፣ እህቴ የእናቴ ልጅ ተይ እንጂ ባይዘ። ወይ ገሊላዬ፣ ላንቺን የቮይስ ላድርግልሽ። ማርያምን ነይ፣ ላንቺ ነፍሴን እኮ ነው የምሰጠው። ነይ ቮይስ አዳምጪ፣ ነይ የእኔ ውድ ገሊላዬ። ታያለሽ ሳፕ ላይ ነሽ ገሊላዬ። ኦኬ አላለችም። አንቺን አይደለም በቃ ገብቶሻል። ዋትሳፕ ሽኒዩ እና ገሊላ ባይዘው እህቴ እዚህ ሀገር ላይ መከታዬ ናት፣ የጀርባ አጥንቴ ናት። ስለዚህ ምንም ነገር አልደብቃትም። ይ ጅንኑን ላይንሽ ውዴ እሱ ላይ ነኝ እና ማለት ነው ማርያምን እግዚአብሔርን ልንገራችሁ ነው። እኔ ይኸው ገሊላዬ ልንገራችሁ፣ እኔ በዚህ ደረጃ ለወንድ ልጅ ሙሉ ኮንፊደንስ ኖሮኝ እሱ እንደዚህ አይነት ሰሆን አለም። ታውቃላችሁ እኔ ለወንዶች ያለኝን አመለካከት ሲቀጥል፣ እኔ ልንገራችሁ፣ በገንዘብ ደረጃ ከሆነ የፈለግኩትን ገንዘብ ያህል የሚሰጠኝ በጣም የሚያፈቅረኝ እዚህ ቲክቶክ ላይ ያለ ሰው አለ፣ በገንዘብ ደረጃ ከሆነ ግን። በገንዘብ አይደለም እኔ ጅንኑን የወደድኩትኝ ገንዘብ ስላለው ስለሌለው አይደለም። ባለው ከሆነ የሆነ ሰው አለ ግን እኔ ያ ሰው በገንዘቡ ስለሚያስብ አልፈልግም። ጅንኑን ለምንድን ነው መሰላችሁ የወደድኩትኝ? በቃ በጣም ነው የሚያከብርኝ፣ በጣም ነው የሚወደኝ፣ በጣም ነው የሚያዝንልኝ፣ በጣም ነው የሚያስብልኝ። ስልክ አንዴ ደውሎ ካላነሳሁኝ በዙሪያ ያሉ ሰዎች ጋር ደውሎ ስልክ እንዳነሳስ ያስደርገኛል። ወይ ያመመኝ የሆነ ነገር የሆንኩ ያክል ነው የሚመስለው። በጣም ነው የሚወደኝ። በጣም በስራዬ በጣም ጎበዝ እንድሆን በስራዬ እንድጠነክር፣ እንድከፋ አይፈልግም፣ እንዳለቀስ አይፈልግም። እግዚአብሔርን እኔና ጅንኑ በምን እንደምንጣላ ልንገራችሁ። በጊዜ ተኝ፣ አትተኝ እንጣላለን። በቃ ትልቁ ጸባችን መድኃኔዓለምን፣ በጊዜ ተኝ፣ አትተኝ። እኔ ኖ ትንሽ ቲክቶክ ላይ መዞር አለብኝ፣ እሱ ደግሞ ኖ በቃ ቲክቶክ ቀኑ ሙሉ ለሽበታል ቢያንስ በዱባይ አራት ሰዓት ላይ መተኛት አለብሽ። በዚህ ነው የምንጣለው። ገባችሁ? ገሊላ አንቺ ነች ተስፋችንማ። እንደ እህቴ እኮ እናቴ፣ የእኔን ሚስጥር አውጡታ ልትነግራችሁ አታውቃት። ገሊላ ነው አንቺ ይሄኔ። ገሊላ ሁላችሁ ፎሎ አድርጋችኋታል። ፈንዷት ነግራችሁ። እግዚአብሔር ነው ምላችሁ። እና በቃ ራሴን እንድጠብቅ ምግብ በስርዓት እንድምል እንደ ህፃን ልጅ ነው የሚቆጣጠረኝ። ማርያምን ነው የምላቸው። እኔ ብዙ ሰው ማለት እንደሱ አይነት ሰው ኔ አይቻላቅ። ኢቨን የሰው ባል ራሱ ሆኖ እንደሱ አይነት ባል አይቻላቅ። ልታይ ልታይ የሚል ሰው አይደለም። ማየታችሁ አይቀርም። ምታዩት ግን እኔ እርግዤ ነው የምታዩት ነው ምላችሁ። ወይ እርጉዞኜ ሆስፒታል ይዞኝ ሲሄድ ወይ ቤሎ ለብሼ ነው የምታዩት እንጂ አበዳን አታዩትም። እግዚአብሔርን በቃ በጣም ነው የሚያስብልኝ። እግዚአብሔርን እኔ በሕይወቴ በጣም ብዙ ባለውለታዎች አሉ በሕይወቴ ውስጥ በቃ ማለት ይሄን ውለታቸውን እኔ ወድቄ በነበረ ሰዓት እንኳን ልጄን ማበላት ባጣው ሰዓት ብዙ ሰዎች ከጎን ነበሩ ከነሱ በላይ እንኳን ባይሆን ልክ ከነሱ እኩል ደግሞ ጅንኑ ለእኔ በቃ አሁን ለምሳሌ እኔ እኔ ስታመም አብራ ታመመች። ስራ ባብራ የታረበች ቲጅ ትባላለች። ቴና ታቻለች። ቴና ማለት ነው። ከታቻለች እንገባቸው ሲርበኝ ያበላችኝ ስታረዝ ያነሳችኝ ገባችሁ? ቀንም ማታ ለዛሬ መድረሴ እኩል ከኔ እኩል የለፋች ማለት ነው። ባይዘዊ አንድ ቀን የሆነ ፕሮግራም አዘጋጅቼ ስማቸውን ፎቶቸውን አድርጌ የሆነ ፕሮግራም አድርጌ ሕዝብ ፊት ማመሰግናችሁ ሰዎች አሉ። ማርያምን ነው የምላችሁ። በቃ እኔ ጸበል ድረስ አብራኝ ሄዳ ስታመማ አብራኝ ታማ ከታች አለች እና እመቤቴን ትይጅ ትባላለች እና ስለ ጅንኑ አትጭንድችሁ ግን እንዳቁነጠነጣችሁ ትኖራላችሁ፣ እንጂ ጅንኑ እዚህ ቲክቶክ ላይ እኮ ግን አለ ኮመንት ኮመንት ሎታላችሁ እየሄዳችሁ ኮመንት ኮመንት ሎታላችሁ እየሄዳችሁ በጣም ምርጥ ሰው እያላችሁ ምናምን። ችግሩ እኮ መለየት እኮ ነው ያቃታችሁ። በተለይማ የሆነ ሰው እ ውስጥ የሆነ ሰው አለ። እሱ ቤት ኮመንት ላይ አይጣፋም፣ አይደለም ነው እናንተ ደግሞ አይደለም እሱ ጋር እየሄዳችሁ ኮመንት ኮመንት እምታላችሁ። ጆከር፣ ኧረ በመድኃኒዓለም እንዴ አትናገሪ። መሲ ነው፣ አልነግራቸውም። እግዚአብሔርን ነገርኳቸው። እኔና ጀንኑ ትልቁ መጣያችን፣ በጊዜ ተኝ፣ አትተኝ፣ በሰዓት በቃ ሰዓቶችሽን በአገባቡ በአግባቡ። በነገራችን ላይ እሱ አሜሪካ ስለሚኖር

የሌሎቻቸሁ ግምት እንደውም ይሻላል፣ መንሆናችሁን ነው። ሰበናብኑ አላለችም። ፈጣሪ ምን ነው እንዱ ምን ያህል ብትጠኝ ነው ማሬ። እና እያንዳንዷን ሰዓት አሁን መልመድ አቃተኝ። ታቃላችሁ፣ የሆነ ያነ ሰዓቶች መልመድ አቃተኝ። አሁን ለምሳሌ በዚህ ሰዓት ትተኛለች። አሁን በፊት ሱቅ ጠዋት ነበር አደል መከፍተው። ጠዋት ሱቅ ክፍት ነበር። ታቃላችሁ። አሁን ግማሽ ቀን ተኝቼ ነው የሚውለው፣ ከሱ ጋር ይሄ ያጣላናል። ኖ ጠዋት በዱባይ አስር ሰዓት ተነስተሽ ሱቅ መግባት አለብሽ። አስር ሰዓት ልክ አስራ ሁለት ሰዓት ሲል እቤት መግባት አለብሽ። ከአስራ ሁለት እስከ ሁለት ሰዓት ድረስ እናወራለን በስልክ ከዛ ልክ ሶስት ሰዓት ሲል ወደ መኝታ ይለኛል። እኔ ደግሞ ለምን ወደ መኝታ አባላለሁ። ጸብ ነው ጸብ ነው። አሁን ማን ነው ትክክል እስኪ ፍረዱ። አሁን ዛሬ ራሱ ብዬ የመጣው ጠዋት በዚህ የተነሳ ነው ልንገራት አሁን ትጽፋላችሁ ተጽፋላችሁ ትነግሩኛላችሁ። እሱ ምን ይለኛል መሰላችሁ? አሁን ከሱ ከእሱ ጋር ማያስማማን ነገር ማለት ነው። ጠዋት አስር ሰዓት ትነሻለሽ፣ ኖ ዘጠኝ ሰዓት በዱባይ ትነሻለሽ። እስከ አስራ አንድ ሰዓት ድረስ ጅም ትሄጃለሽ። ከአስራ አንድ ሰዓት እስከ በትንሹ እስከ አንድ ሰዓት ድረስ ሱቅ መድረስ አለብሽ። ጅም ሰርቼ ቁርሴን በልቼ አንድ ሰዓት ሱቅ መገኘት አለብሽ። 12 ሰዓት ማታ ሱቅ መዘጋት አለበት። ከ12 ሰዓት እስከ 2 ሰዓት ወይ ደግሞ እስከ ዱባይ ምሽቱ ሶስት ሰዓት ድረስ እናወራለን። ትተኛለች ነው እኔ ደግሞ ለምን ነው ነው አሁን ጅም ጀምሬ ነበር። በቃ ኃይለኛ ስፖርተኛ ነው የምመስላችሁ። ውሃ መጠጫ ገዝቼ፣ ሻንጣ ገዝቼ፣ ጫማ ገዝቼ ሶስት ቀን ሰርቼ ደበረኝ። ኖ አመመኝ አመመኝ ኖ የታመምኩ ሰዓት ልቤን የታመምኩ ሰዓት አመምን ማርያምን አመምን ሀና እግዚአብሔርን አመምን። ከዛ ሲያመኝ ኦልሬዲ ልቤ ስለነበር ቆይ ትንሽ ቀን ብሎ ላሽ ብሎኛል። ዛሬ ግን ነግሮኛል፣ ቅድም ተደዋውለን ከቀጥታ ወደ ስፖርት ሄጃለሽ ብሎኛል። አሁን ከሱ ጋር የሚያጣለን ሰዓት ነው እና ለራስሽ ጊዜ መስጠት አለብሽ። ለሰው መሮጣ ቆሜ ይበቃሻል። እነዚህ ናቸው እና ማነው ትክክል? ማን ነው ትክክል? ባይዛው የሚፈልገውን ነገር ነው የሚያደርግልኝ ትክክል ነው እሱ እሱ እሱ እሱ እሱ እሱ ቆይ እሺ፣ ቆይ አንዴ፣ እኔ ቆይ ደውዬ ልጥራ አንዴ። እሺ፣ ቆይ አንዴ፣ ሚዩት ላርክስ ድምፁን እንዳሳሙት። ከዛ አይን ጥያቄ ጠይቃችኋለሁ፣ ትፈርዳላችሁ። ናብዬው እሻ እና ከሱ ጋር የሚያጨቃጭቀን ይሄ ነው። ሌላ በጣም ነው ሚወደ በጣም ነው የሚያስብልኝ እኔ ሀብቱን ምናምን አይቻ ደለም። በነገራችን ላይ በገንዘብ ከሆነ የልጅ አባት በጣም ሀብታም ነው። ሽ የኔ ፍቅር ይሄው መጣ